ዛሬ ከማንም ያልሰማችሁትን መረጃ ከእኔ ትሰማላችሁ። ታውቃላችሁ፣ ግን ሩታ በጣም እንዳሳፈረችን በጣም እንዳሳፈረችን ታውቃላችሁ። ባለፈው ተይ ታረቂ፣ አብረሽ ኑሪ፣ ተይ ወረቀቱን አታስቀድጂ፣ አታስፈርሚ እያልናት ሙቼ ገኛለሁ ከሱ ጋር ካልተለያየሁ ብላ ያው እኛ ሁሉ ብዙ የመከራት ሰው አለ። በእርግጥ ብዙ ያበረታታና ሰዎችም አለን፣ ምክንያቱም አብርሽ ከሚሰራቸው ስራዎች የተነሳ ማለት ነው። እና አሁን ሰሞኑን እኔም ጠፍቻል። እሷም 11 ቀን የሚሆን ቪዲዮ አልለቀቀችም። እንትን ቻናሏን ገብታችሁ ብታዩ 11 ቀን የሚሆን ቪዲዮ አልለቀቀችምና እኔም ትንሽ ጠፍቼ ነበር። እኔ የጠፋሁበት ምክንያት አለ። ግን አሁን የእነሱ መረጃ የደረሰኝን ስነግራችሁ ሩታ ከአብርሽ ጋር አሁን እርቅ ማድረግ ትፈልጋለች። ልቀቁኝ ልቀቁኝ፣ እንደገና ያዙኝ ያዙኝ አሁን በቃ እስከነ ችግሩ እስከነ ምናምኑ አብርሽ ጋር መሆን አለብኝ እያለች ነው። ይኸው ባለፈው የጾታ ምናምን ብለው ሰርፕራይዝ አረጓቸው። ከዛ ላይ የእሷን ፈገግታ አይታችሁታል፣ ፍግግ ፍግግ ፍግግ ስትል እና አሁን ከእንደገና ያለውን ስህተቱን ሁሉን ነገር አውቃ፣ ብቻዋን መሆን ምን ያህል ከባድ መሆኑን አውቃ፣ ሩታ ከአብርሽ ጋር መሆን ፈልጋለች። እንግዲህ ሰሞኑን የሚመጡ አዲስ ነገሮች አሉ። በዚህ ጉዳይ እኔ የደረሰኝ መረጃ ትክክል ስለሆነ ነው ምነግራችሁ ማለት ነው። እና ምን ትላላችሁ ቤተሰብ? ልቀቁኝ፣ ልቀቁኝ እንደገና ያዙኝ፣ ያዙኝ። ይሄ ነገር ግን አይደብርም? ሩታ ባለችው ብትፀና አይሻልም? እስከ ትወልድ ድረስ እንኳን ምንድን ነው ችግሯ ምንድን ነው? እስኪ ኮመንት ላይ ደግ አረገች እውነቷን ነው መታረቅ አለባት የምትሉ ኮመንታችሁን እጃችሁን አሳዩ፣ በላይክም እጃችሁን አሳዩ። እንዲሁም አይ ተሳስታለች፣ አንዴ ከተለያየች መረጋጋት ነበረባት እሱ ያንቀለቱን ያን መቅለሉን ከዛች ወንበዴ ጋር ከሄርሜላ ጋር መሯሯጡን አላቆመም። ስለዚህ ከተፋታች አይቀር ትንሽ መረጋጋት ነበረባት የምትሉም ይሄ በእውነት የተረጋጋ እውቀት ያለው ኮመንት ነው። ጻፉት፣ ይህንም ጻፉት፣ ላይክም አድርጉ እና ይህን መረጃ አልስጣችሁ ብያም ሰሞኑ የምታዩት ነው። እንግዲህ ይመጣል። አስራ አንድ ቀን ቪዲዮ አለቀቀችም፣ አመማት። ከዛ በኋላ በቃ ገብታችኋል፣ የሆነ ገብቷችኋል። እዛ ላይ ከሄርሜላ ጋር የሚያደርገው ነገር ምናምን እንደገና እንድትቀና አረጋትና፣ አብርሽ ጋር መለያየቴ ስተት ነው ቢያንሰኔ ጋር አድርጌው ቢልከሰከሴ ቢል ይሻላል አለች። ይህን ማለቷን በትክክል መረጃ ከገዛ ጓደኛዋ ነው የደረሰኝ ቤተሰብ እና እኔ ይታረቁ ካላችሁ ይታረቁ፣ እኔ ምን አገባኝ፣ ይታረቁ። አይ እንደ ተጣሉ ይቆዩ የምትሉም ካላችሁ፣ እስኪ ኮመንታችሁን አሳውቁ፣ ይል ማለት ነው። ሌላው ትላንት ነው ምን በተለቀቀው ቪዲዮ በሄርሜላ እቺ ሄርሜላ የምትባል ልጅ መቼም እኔ በቃ አልተመቸችኝም። እውነቴን ነው የምነግራችሁ። አብርሽ አደጋ ገጠመው ምናምን ተብሎ እንዲህ፣ ምንም መኪና ይዞ ማውቅ ሰው ምናልባት ሊያምናችሁ ይችላል። ምንም መኪና ይዞ ማውቅ ሊያምናችሁ ይችላል። ካለበለዚያ ግን እንዴት ነው መሬ ትንሽ ጥምዝዝ አድርገህ ከመንገዱ ወጣ ብለህ ቁመህ አደጋ ደረሰብን፣ ሊደርስብን ነበር ደረሰብን፣ ቦዲ ተጎዳ። እሺ፣ የተጎዳውን ቦዲ አታሳዩ፣ አታሳዩ። አሳይታችኋል? አላሳያችሁም። እና እንዲህ አይነት ቀልድም በተመልካች ላይ መቀለሉ ትንሽ ደብሮኛል፣ እውነት ደብሮኛል። ያለ ነገር እውነት የሆነ ነገር አንደኛ መጥፎ ነገር መመኘት ጥሩ አይደለም። ቤተሰብ ጥሩ ነገር መመኘት ነው ጥሩ፣ እንጂ መጥፎ ነገር እንደዚህ አደጋ እንደዚህ እንደዚህ ማለቱ ጥሩ አይደለም። ይልቁንስ መኪናውን በደንብ እንድናየው ከሆነ መኪናው የገዛኋት መኪና ብለህ ብታሳየን አብርሽ፣ ደስ ነው የሚለን እኛ እናውቃለን። ደስ ነው የሚለን እንጂ ደጋ አደጋ ደረሰብን ምናምን ምናምን ይሄ ትንሽ ደብሮኝ አለን። ይሄ ነው እንግዲህ ያለው ነገር። ለማንኛውም ውድ የኤፊ ሾው ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ግን አላችሁልኝ? የእኔ ሽንኩርቶች የኔ ቅመሞች ሁላችሁም ደህና ናችሁ? እኔ ደህና ነኝ። የምትከታተሉኝ ሁሉ በጣም ነው የምወዳችሁ። አሁንም ለቻናል አዲስ ከሆናችሁ እችን ቀይዋን ሰብስክራይብ የምትለዋን ጫን አርጓትና እንደገና ደግሞ አሁን ምን ጫን አርጓትና የሆነች የደወል ምልክት በጎና በጎኗ ከምፋላት እሷን አድርጉልኝ እሺ። እወዳችኋለሁ። ቪዲዮውን ደግሞ ላይክ የሚለውን አድርጉልኝ እሺ። ካልወደዳችሁት እንደዚህ ያለውን ላይክ አድርጉት፣ ዘቅዘቅ ያለውን። ከወደዳችሁት ደግሞ እንደዚህ ያለውን አርጉት እንደዛ ብታረጉ ጥሩ ነው። እና ወዳችኋለሁ አከብራችኋለሁ። ትልቅ መረጃ እንደሰጠችሁ ተስፋ አርጋለሁ። አብርሽና ሩታ እንግዲህ ተለያይቶ አይለያዩ ዙረው ሊገናኙ ይችላሉ ብዬ አስባለሁ። ምክንያቱም እሷ በጣም ተቆርቁራለች። እሱ ተመችቶታል ከሄርሜላ ጋር ጥሩ ነው ያለው ነገር፣ ግን እሷ ግን መታረቅ ትፈልጋለች። መታረቅ ፈልጋለች በቻናሏን ቪዲዮ መስራት መልቀቅ አልተመቻትም፣ አልፈለገችም። በጣም ጨንቋታል። ሰሞኑን ይህን ያወራችኝ በጣም ቅርብ ጓደኛዋ ናት። እንግዲህ ሰሞኑን እንታረቅ የሚል ጥያቄ እንደምታቀርብ ነው የሰማሁት። አብረን የምናየው ይሆናል። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሆንላችሁ ባይ